ከምን አንፃር አሰብኩት አስተብኩት መሰለ ይሄ ስትረስ ምናምን የመጣው ሰሞኑን በተፈጠረው ነገር ምናልባት ከሆነ ብዬ መታመም ከነበረባቸው አብርሽ ወይ ሩታ ናቸው። እዚህ ጋር መታመም የነበረባቸው እሺ፣ ዳኒ ምን ይሁን አሁን ዳኒ እንዴ! እነዚህ ልጆች አሁን ቀለበታቸውን ዱባይ ላይ አድርገው እነዚህ ሁሉ ሰው ከአፍሪካ እስከ አውሮፓ አውሮፓ ከአውሮፓ እስከ አሜሪካ ዱባይ ሙሉ በተጠራበት ጊዜ አሞ አልገባኝም በዚህ ልክ ዳኒ ለምን እነዚህን ልጆች እንደማይፋታቸው ምንም ሊገባኝ አልቻለም። እኛ አስተዳጅ ሆኖ ከሆነ እኛ ነገሮችን ለቀናል፣ ከዛመት ይሆነናል ከውስጣችን ላይ ወጥተን እና ምን ዳኒ ነገር ህመሜ እንዲኖርበት አንፈልግም። እኛም እኛ የሰው ደስታ እንጂ ምክንያት መሆን የምንፈልገው አለቀ። እውነት ነው፣ ወዳጅን ማስደሰት ደግሞ ራስን እንደማስደሰት ነው። ፈገግታ ሰደቃ ነው። ፈገግታ ፈገግታ ሰደቃ ምንድን ነው ጋይስ? ቤተሰቦች ሰደቃ አረበኛ ቃለሁ ወይስ ምንድን ነው አልገባኝም። ሩታ ላይ የማየው ደስታ ከአንተ ጋር ስትሆን ያላት ነገር፣ አንተም ደግሞ ለሱ ያለ ነገር እዛን የፈጠርኩት ነገር ልክ እንዳልነበር እንደረዳ አርጎኛል። ና ሆዴን አታስቂ። ጥርሴስ ልማዱ ነው አለ ታው አትቀፍ ሰላም፣ እንዴናችሁ የተወደዳችሁና የተከበራችሁ የአቢ ወሎየው ቤተሰቦች እንደምን አላችሁልኝ? እንግዲህ ስማችንን ለመቀየር ተገደናል። ምክንያቱም ብዙ ኦዲየንሶች እንደሚያውቁኝ በፊት ወሎ አካባቢ ብዙ ቪዲዮች እንሰራ ነበር። እና እኔም ኦፍኮርስ ወሎዩ ነኝ። እና ለምንድን ነው ወሎየው ወሎየው ወሎዩ ይላል ኮሜንት ላይ። እና ስለዚህ ለምንድን ነው የሚታፈርበት? እኮ ሀገር አይደለም ያለን የሚኮራበት ነው። ስለዚህ አቢ ወሎየው ብለነዋል፣ የቻናላችንን ስም። እስኪ ከተመቻችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንጀምረው ማለት ነው። ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ከዛ በፊት ግን ሰው ሰላም ይላቸዋል። የቻናሉ ቤተሰብ ሰላም ሰላም። ይሳቅ ባላለው ዛሬ ብዙ መሳቅ ለዚህ ሄደን መጠየቅ አለብን ብዬ ስላሰብኩ ነው ማለት ነው በቪዲዮ እየመጣሁት ሩታንና አብርሽንም ጠርተራቸዋል። ክፉ ደግም ነገር ቢሆን ትንሽም ትልቅ ቢሆን ብዙ ነገር አሳልፈናልና ከነሱ ጋር ግዴታ እነሱን መጠየቅ አለባቸው ብለን ስላሰብን ይሄ ነገር ግዴታ አይደለም ገብቷቸው ኋላ እስከ ዛሬ ድረስ ሕይወታቸው እየተመሰቃቀለ የነበረው በእናንተ ነው። ስለዚህ ዛሬ መምጣታቸው ለእነዚህ ልጆች ግዴታ አይደለም ምክንያቱም አሁን በሰላሳ ትልቅ ደስታ አለ። ያን ለማበላሸት ካልሆነ እየጣራችሁ ያላችሁት እባካችሁ፣ እባካችሁ ከእነዚህ ልጆች እራቁ ነው ማለት ነው። ሐኪም ቤትም ከደረስንበት እንሄዳለን። ያው ይወጣል ብለውናል። ግን ደግሞ ከደረስንበት ደግሞ ሐኪም ቤት እነሱን ይዤ ለመምጣት ነው ወደዚህ የመጣሁት። አንደርስበት የምንደርስበት አይመስለኝም ጋይስ። ምክንያቱም ትንሽ ትንሽ ማለቴ መሸት ነገር እያለ ነው አለ፣ ክራውድ ነው መንገድ አንደርስበት፣ እስክንደርስ ምናምን ላንደርስበት እንችላለን። ካልደረስንበት አይበርድም አይበርድም፣ ግራ ጎኑ እያለች ከጎኑ እንዴት ነው ሊበርድ የሚችለው? ይሳቅ። እንዴት ተብሎ ዳኒ ስትረስ ነበረ ምናምን እና ጨጓራውን አስነሳበት። ጨጓራውን እንደዚህ ይነሳበታል ምናምን። ግን በጣም ብዙ ጊዜ በቃ ሲጨናነቅ ምናምን የሚያማው ሲጨናነቅሲጨናነቅ በጣም ያሟላል። እና ያው ያለበት ነገር ጥሩ ስላልሆነ እኔ ደግሞ ከምን አንፃር አሰብኩት መሰለ ይሄ ስትረስ ምናምን የመጣው ሰሞኑን በተፈጠረው ነገር ምናልባት ከሆነ አሁንም እኮ አሁን ሰሞኑን በተፈጠረው ነገር ከሆነ እንደዚህ መሆን ያለበት አብርሃም እ ሌላ ማን ሊሆን ይችላል፣ ቤተሰቦች ከአብርሃም ውጪ ማን ሊያመው ይችላል? ማን ሊታመም ይችላል? ከሩታው ውጪ ማን ሊታመም ይችላል? እንዴ ዳኒ እኮ ብቻ ሆድ ይፍጀው። ተውት ተውት ተውት። እሺ ቀጥይ ቀጥይ። ነቢዬ እናንተንም ጠርቻችሁ ከኢሳቃም ሰብሰብ ብለን ስንሄድ ያው በሽታውን ይረሰዋል በሚለው እንደውም በሽታውን በሽታውን መቋቋም አይችልም እነዚህ ልጆች ፍቅር በፍቅር ሆነው ምክንያቱም ትዝ ይላችሁ ኋላ አብርሃም እኔ ሩታን እወዳታለሁ፣ ነገር ግን ያው የበፊት ባሏ አንተ ነህ መሆን ያለብህ እያለ ነበር ቀልደኛ አደለም እሱ ማንኛውም ሱ ይታመመን መጠየቅ ፈጣሪ የሚወደው ነገር ነው እና መጠየቃችን ጥሩ ነው ብያስ እነዚህ ልጆች እኮ ባዶ ነው ልባቸው ለዛኮ ነው የሚጎዱት ማለት አልገባኝም በዚህ ልክ ልጁን እንትን የሚሉት ሹሩሩ የሚባለው ዳኒ በዚህ ልክ ሹሩሩ የሚባለው ለምንድን ነው ለምንድን ነው በዚህ ልክ ሹሩሩ ያሉት እያሉት ያሉት እንዴ፣ እንደኔ እንደኔ እኮ ቢሆን አሁን ለምሳሌ በአብርሃም ቦታ ማንኛውም አይነት ወንድ ቢሆን ከጫፉ ከማንም ጎን እንትን እንዲል ማንም ትቀልዳላችሁ። እንደ የታመመ ይመስላል። አሁን ይሄ ልጅ እንደው ድራማ እየሰራብን ካልሆነ እነዚህ ልጆች መልሶ ለመነጣጠል ካልሆነ በስተቀር አሁን ያመመ ይመስላል። እስኪ ተመልከቱት፣ የኔ አባት ፊቱ ላይ እኮ ያመመው ሰው እንደዚህ ነው እንዴ? ቤተሰቦች፣ እንዴ እናንተ ሲያማችሁ እንደዚህ ናችሁ ወይስ ምንድነው? እያለ ያለው አሁን እኮ ውጭ ላይ እየተባለ የነበረው ጨጓራውን አሞት። ያው በእናንተ ምክንያት እንደዚህ እንደዚህ ሆኑ። ሲገባ ጉሮሮን አሞት። ስለዚህ ሌላ ድራማ መሀል ላይ ያለ ይመስለኛል። እንደ ሀሳብ ነው እኔ እዚህ ማን ሆነና ጭቅጭቁን እየፈጠረ የነበረው እንዴ? ከደሙ ንጹሕ ነው። እኛ ለአንዱ ደንበ ደሙ ነው።

ጨጓራ ጨጓራ ተብለው ነው የገቡት እንጂ ቶንሲል መሆኑን እና ማንም አያውቅም። ያው ማለት የዛኔ የተፈጠሩት ነገሮች ሁ ሲያች ለሻል ትናንትና የተፈጠሩት እነዚያ ግርግሮች አላስፈላጊ ነበሩ እና አብሮነታችሁን አንድ ላይ ሳያችሁ የዛኔ እኔ በራሲ የፈጠርኩት ነገር ምዝነት ነገር መፍጠር የለብኝም ነበረ፣ ግን የሰው ልጅ ነው፣ የሰው ልጅ ስህተት መስራታችን አይቀርም። ወረድ ስህተት ተፈጥሮ፣ እሺ ምን ይሁን? እኔ ኮሁን ቃላት አጣሁልህ ዳኒ። ምን ይሁን? እሺ ስለተፈጠሩ ስህተቶች ምን ትሆን አንተ ግን። በጣም ደስ የሚለውም ደግሞ ለዓይንም ለተመልካችም፣ ለእናንተም፣ ለህይወታችሁም ደግሞ ደስ የሚለው የሁለታችሁ አንድ ላይ መሆን ነው እና በዛ ሰዓት ላይ ተፈጠሩት ነገሮች ሁሉም እኮ የሚያውቀው ነገር ነው። አሁን አንተ አልከው አላልከው እኔ እንጃ ዳኒን ይሄ ፐርሰናሊ እየጠላሁት እየመጣሁ ነው። እኔ ማለት እየሰራ ያለው ነገር በጣም ልክ እንደ ህፃን ልጅ እኮ እያደረገ ነው። ይቅርታ ብጠይቅም ግን ደግሞ በቃ በየቀኑ የማያቸው ነገሮች እናንተ አንድ ላይ ሆናችሁ ስትፖስቱ የሚታየው ነገር የሚሰጠው ህዝቡ ኮሜንት ምናምን፣ ይቺ ያን ነገር ማድረጉ ልክ አልነበረም የሚለው ነገር በጣም ያስከፋኝና እኔ ደግሞ ኮሜንት ሲያረጉ ወይም ደግሞ እናንተ ስትመለሱ ደበረኝ አንድ ላይ መሆናችሁ የምትል መስሎኝ ነበር። እሺ እስካሁን ልክ እየሰራ ነው። ወንድም አለም አሉጣ ምናምን እያልኳቸው የነበረው ለዛ ነው። ከመጣችሁ አይቀር ማለትም የምፈልገው ነገር ምንድን ነው? የዛኔ ላይ ተፈጠረው የዛኔ ላይ አደረግኳቸው ነገሮች በሙሉ ሩታንም አንተንም ከልብ ይቅርታ ብ እፈልጋለሁ። ተቀብለዋል ኛ ያለ ይቅርታ ተጠቅን ሰላም አውርደናል። ግን ልባቸው ንጹሕ ስለሆነ የወደፊቱን እያሰቡ አሁን እነሱ እያቀዱ ያሉት ዱባይ ሂደን ምን እናደርጋለን። እንደ እቅዳቸው እኮ እሱ ነው ዳኒሻ፣ አሁን እኮ ዱባይ ሂደው ስለሚያደርጉት ስለ ቀለበት ስለተጠራው ሰው ከአፍሪካ እስከ አውሮፓ ከአውሮፓ እስከ ኤስያ ከኤስያ እስከ አሜሪካ ድረስ ስለተጠራው ሰው ነው እያሰቡ ያሉት። እንዲህ ከጊዜ ወደ ጊዜ ስታያቸው ገባ አዳዲስ ነገሮች ይፈጠራሉና እና ዛሬ ላይ የማየው አብሮነታችሁ የማየው ደስታ ገባ አለ ሩታ ላይ የማየው ደስታ ከአንተ ጋር ስትሆን ያላት ነገር አንተም ደግሞ ለሱ ያለህን ነገር ከእለት ወደ እለት ሳይ የጠርኩስ ነገር ልክ እንዳልነበር እንደረዳ አድርጎኛል። እና አብራችሁ መሆናችሁ አብራችሁ አንድ ላይ መሆናችሁ ነው የሚያምረው፣ ደስም የሚያሰኙ እና ያረግኩት ነገር ልክ እንዳሉ ምስላ የተሰማኝ በጣም እየጸጸት ነበረ። እሺ እናመሰግናለን። ብላችሁ ይሄ እኮ ያዞ እምባ ነው። ቤተሰቦች ያዞ እምባ ነው እንጂ በዚህ ልክ ሰው ይቀድዳል ይበጠረቃል? እንዴ አባቴ፣ በልክ አድርገው እና እንውጣ ምናምን ነገር ጸጌ ኒድ ላብሽ ከምና ምስትለይ መምጣት በቃ ከበደኝ ማለት እናንተን ማየት እስኪ ከብደኝ ድረስ ነው ሚ በቃ እንደዚ አይነት ሁኔታ ላይ ሆናችሁ መጥቼ ማየት እናንተን ከበደኝ ለዛ ነው አንመጣም ምናምን ነገር ያልኮት እና በቃ አሞኝ ምናምን ነገር ሀኪም ቤት እስከ መግባት ድረስ በዛ ላይ ራስ እስከ መግባት ድረስ መደርስ ነገር ነው በጣም ቀልደኛ ነህ ዳንሻ አብረው ሆኖ አሁን እኮ ሌላ ጥፋት አጥፍታ አሁን ሩታ ወደ ካናዳ ሂዳ ቢሆን ያናድዳል። ይሄ ነገር ግን እኮ እነዚህ ልጆች ተጣርቀው ቃል ስለቀለበታቸው እያሰቡ ነው፣ በቃ ተዋቸው። ስለዚህ ሀዘን ላይም ደስታ ላይም ሰው ያስፈልጓል። ትዳር ስለያዛችሁ ብቻ ትንሽ ራቅ የሚባለው ነገር አያስማማኝም፣ ለእኔም ማለት ነው አደለ ለምን ነገ ደስታ ይመጣል። ደስታውን አንድ ላይ መካፈል አለብን። እውነት ነው፣ የምንኖርባት ዓለም የደስታም የሀዘንም ናት። ሀዘን ይመጣል አያምጣብንና ማለት ነው፣ ሀዘን ሊመጣ ይችላል። ሀዘኗንም አንድ ላይ ተባብርን ተባብረን ማሳለፍ አለብን። ከዛ ከዛ እንግል ነው። ስለዚህ ውስጣችንን ነጻ እና የትልቅ የትልቅ ሰው ሀሳብ እዚህ ጋር እያራመደ ያለው አንድ ይሳቅ ነው አብርሽና ከሩታ ውጪ እዚህ ካሉ ሰዎች ውስጥ ደህና የሚታየኝ ይሳቅ ነው። ምንም ሌላ ነገር የለውም። አድርገው ብዙ ነገር ይጠብቀናል። ወዳጆቻችንም ደግሞ ብዙ ነገር ከኛ ይጠብቃሉ። ከኛ የበለጠ ደግሞ ሁለትና ሶስት እርምጃ ደግሞ ለወዳጆቻችን አለን። ወዳጅን ማስደሰት ደግሞ ራስን እንደ ማስደሰት ነው። ፈገግታ ሰደቃ ነው፣ ምጽዋት ነው ሰው ስለዚህ ነገ ከነገ ወዲያ ለእነሱም ደስታ አሪፍ አሪፍ ነገር ይዘንላቸው እንድንቀርብ ከኛ ዚች ጋር መጀመሪያ ውስጣችን ሰላም መሆን አለበት። ስለዚህ ከልባችን እባካችሁ ከልባችን ሁላችንም እንትን በል ይገባኛል። ከልቡ እንትን እንዳለ ይገባኛል። ግን ስለዚህ በቃ ደስተኛ ሆናችሁ ተለያዩ። እጠብለት አፉ እንባባል ሁላችንም የሚያስፈልገው አፉ መባባል ነው። አለቀ። ሁላችንም አትቀፍ ብዙ ጋይስ ሰምታችሁታል። ልለው የነበረውን ካፌ ቀደመኝ እን ምንም አይነት ክፍተት አይሰጥም አብርሽ ከዚህ በኋላ ምንም አይነት